በፊትም ውይይት ሲደረግበት የነበረው የኢትዮጵያን ዩኒቨርሲቲ ሰርቪስ የሚለው ፕሮጀክት ነው። ይሄ ከዚህ በፊት ይደረግ እንደነበረው ሶስተኛ አመት ዩኒቨርሲቲን የጨረሱ በመንግስት በህዝብ ሀብት ሲማሩ የተማሩ ተማሪዎችን ሁሉንም ሶስተኛ አመት ላይ አንድ ብቻ ሳይሆን ዘርፈ ብዙ የሆነ ጥቅም ይሰጣል ብለን የምናምነው። ከህብረተሰባቸው ጋር የሚኖራቸውን ግንኙነት ተጨባጭ የሆነ ፕራክቲካል የሆነ ትምህርትም እንዲያገኙ ለማድረግ ሶስተኛ አመትን ሲጨርሱ አራተኛ ዓመት ከመግባታቸው በፊት ለአንድ አመት ሰርቪስ፣ ለሀገር ሰርቪስ እንዲሰጡ ለማድረግ እንትን ጀምረናል፣ ይሄን ውይይት ጀምረናል። ክቡር ምክር ቤት እንጠራለን በዚህ ውይይት ላይ። ከዛ በኋላ ደንብ አስወጥተን በዚህ አመት ጨርሰን በሚቀጥለው አመት ለማስጀመር ነው እናስበው እሱ። ተለቅ ያለ ቁጥር መምህር የዩኒቨርሲቲ ተማሪ ይሰጠናል። ሁሉም አስተማሪ ይሆናል ማለት እንኳን ባይቻል፣ ተለቅ ያለ ቁጥር ወደ መምህርነት ይገባል። ድሮ እንደኛ ትንሽ እድሜ ጠገብ ከሆናችሁ በጃንሆይ ጊዜ ነበረ ይሄ ኢትዮጵያ ዩኒቨርሲቲ ሰርቪስ የሚባልና አብዛኛዎቹ የመምህርነት ስራ ነበር የሚሰሩት። በዛ ምክንያት እድሜ ልካቸውን መምህር ሆነው የቀረዋሉ፣ ስራውን ወደውት። በዛ ምክንያት ከሄዱበት አካባቢ ጋር ከፍተኛ ፍቅር ይዘው ከሀገሩ፣ ከአካባቢ፣ ከኑሮው ጋር ከህብረተሰቡ ጋር አብሮ ለመኖር ዲግሪያቸውን ጨርሰው ተመልሰው እዛ አካባቢ ይሄደዋሉ። ህብረተሰብን በማገናኘትም ትልቅ እንትን አለው ስለ ሀገር ለማወቅም አገሪቱ ያለችበትንም ሁኔታ ለማወቅ ለተማሪዎቹ፣ ለወጣቶቹ ትልቅ እድል የሚሰጥ ስለሆነ እሱ ያልፋል ብለን ተስፋ እናደርጋለን። በሚኒስትሮች ምክር ቤት በዚህ አመት በሚቀጥለው በሚለጥሎ አመት እንትን ለማድረግ ሙሉ ዝግጅቱን እንትን እየጨረስ እሱ ተጨማሪ ቁጥር ይሰጠናል ብለን ነው የምናስብ። እኔን በጣም ያሳስበኝ ለምሳሌ በግል ትምህርት ቤቶች እና በመንግስት ትምህርት ቤቶች መካከል ያለው ልዩነት፣ በግል ትምህርት ቤቶች የሚያልፈው የተማሪ ብዛት ኮምፔርቱ በመንግስት ትምህርት ቤቶች ውስጥ የሚያልፈው የተማሪ ብዛት ልዩነት ስናይ እኛ አገር በትምህርት ደረጃ በመደብ በአካባቢ አይደለም፣ ዝም ብሎ ከተማና ገጠር ብቻ አይደለም። አንዳንድ ጊዜ ብዙ ስህተት የሚፈጠረው የገጠር ትምህርት ቤቶች ይባላል። አክቹዋሊ የአዲስ አበባ ከተማን እንኳን የመንግስት ትምህርት ቤቶች ያሳለፉትን ከግል ትምህርት ቤቶች ጋር አወዳደረን ብናይ በጣም ትልቅ ልዩነት አለው። ይሄ የሚወጣው የሪሶርስ ዲፍረንስ በትምህርት ቤቶች ላይ በመምህራን ቅጥር እዛ ላይ በጣም በጣም አተኩረን መስራት አለብን። ቢኮዝ ይሄ በረጅሙ እንደ ሀገር ልንሆን የምንፈልገውን ነገር ያበላሽብናል። በሀብታምና በድሃ ልጅ መሀከል ያለው ልዩነት በኢኮኖሚ እንዳለ ሆኖ የወደፊቱን ህይወቱን በሚወስነው በትምህርት ላይም እንደዚሁ ያንን ሚረር የሚያደርግ ልዩነት ከተፈጠረ አንድ ህብረተሰብ ተደላድሎ መኖር አይችልም። እኛሁም ባለንበት ሁኔታ ሀብታም ብቻ ሳይሆን መካከለኛ መደብ የምንለው ህብረተሰብ ሁላችንም ልጆቻችንን የግል ትምህርት ቤቶች ልከን በመንግስት ትምህርት ቤቶች ላይ ነው ውሳኔ እየሰጠን ያለ ነው። ይሄ መንግስት ትምህርት ቤቶች ላይ ልንሰጠው የሚገባውን አቴንሽን በተወሰነ ደረጃ ዝቅ አድርጎታል ብያምናለን። እዛ ላይ አጠንክረን መስራት አለብን። የመንግስት ትምህርት ቤቶች ከዚህ በፊት እንደነበረው አትሊስት እኛ ምናስታውሰው በጃንሆይ ጊዜ የነበረው የመንግስት ትምህርት ቤቶች አራዝ ጉዳዝ የግል ትምህርት ቤቶች ከዛ ወጥናው በጣም ትልቅ የሰማይና የመሬት ልዩነት። ያንን መከላከልና የመንግስት ትምህርት ቤቶችን የሚገባቸው ልጆቻችን የሚገባቸውን የጥራት ያለው ትምህርት እንዲያገኙ ማድረግ አለብን። በጣም በጣም የሚገርም አንዳንድ ጊዜ ይሄ የአይዲዮሎጂ እንዴት እንደሚሰራብን እንትን እንላለን። ያው ፊንላንድ የከበረች አገር ፊንላንድ በ1976 ዓመተ ምህረት የፊንላንድ ሕዝብ ተሰብስቦ ውሳኔ ያሳለፈ ሬፈረንደም፣ በዛ ሬፈረንደም ላይ ያሳለፈው ማንም ልጅ ለትምህርት ቤት ገንዘብ እንዳይከፍል መንግስት ወይም ማህበረሰብ ሁሉንም ልጅ እኩል ትምህርት የመስጠት ግዴታ አለበት። እንደ ግዴታ ነው መብት ነው። እኩል ትምህርት መስጠት አለብን። ለዚህ ነው ፊንላንድ ውስጥ አሁን የግል ትምህርት ቤት የሚባል ነገር የለም። መንግስት ትምህርት ቤት ደግሞ ሁሉም እኩል ነው። ቤስት ትምህርት ቤት የት ነው ፊንላንድ ስትል፣ ቤት ጠገብ ያለው ትምህርት ቤት ነው የሚባል፣ ቢኮስ ሁሉም አንድ ነው። እንደዛ ወደዛ ለመሄድ ነው እንትን ማድረግ ያለብን። ይህን ለማድረግ ደግሞ የመንግስት ትምህርት ቤቶችን ኤቭሪወን በከተማም ሆነ በገጠር ያሉትን ማስተካከል አለብን ነው። ከዚህ አንጻር ነው ዘንድሮ ባለፈው ዓመት ይሄ በጥያቄው ላይ እንደተነሳው 1225 ግድም ትምህርት ቤቶች ምንም አለማሳለፋቸው ባለፈው ዓመት እንትን ነበር የምናደርገው ይሄ የክትትል እና ያላሳለፉትን ትምህርት ቤቶች እንትን የማድረግ አሁን ግን የለም። ይሄ ስር የሰደደ ችግር ስለሆነ ብለን ከማስተርካርድ ፋውንዴሽን ጋር ስምምነት ላይ ደርሳ ሰባት መቶ በጣም የተጎዱ ትምህርት ቤቶች ነው ይሄ። በማሳለፍ ደረጃ ከፍተኛ ችግር ያለባቸውን ሰባት መቶ ትምህርት ቤቶች አይደንቲፋይ አድርገን አንድ አመት ሙሉ ፉል ኤክስፐርቶች ያሉበት ክትትልና አገዝ እንዲደረግ በዚህ አመት እንጀምራለን ስራውን። ከዚህ ከአንድ ወር በቅርብ ነው የተበራረሙት። ከአንድ ወር በኋላ ስራውን እንጀምራለን ነው የትምህርት ተሳትፎን በሚመለከት የተነሳው ጥያቄ ባለፈው አመት ክቡር ተከበረው ምክር ቤት ያስታውስ እንደሆነ ወደ ሰባት ነጥብ ሁለት ሚሊዮን ተማሪ ነበረ ያልገባው በጣም ምክንያቶቹንም በአብዛኛው እናውቃቸዋል ከግጭት ጋር በተያያዘ ከተፈጥሮ እንትን ጋር በተያያዘ የተፈጠሩ ችግሮች ናቸው እና ይሄ በተለይ በእነኛ አካባቢዎች ያሉትን ልጆች ምን ያህል ሊጎዳ እንደሚችል እና ምን ያህል ህይወታቸውን እንትን እንደሚያደርግ በጣም ግልጽ ከመሆኑ የተነሳ በተቻለን መጠን በየክልሎቹ ካሉት እንትኖች ጋር ኢቭን ይህን ግጭት ከሚፈጥ ልጆቹን ተዋቸው ይማሩ። የፖለቲካ ጉዳይ ካለ የፖለቲካ ጉዳዩን በሌላ በኩል እናድርገው። ትምህርት ቤትን ግን እንትን ማድረግ የሚቀጥለውን ትውልድ የራሳችሁን እንታገላለታለን የምትሉትን ልጅም ህይወት ነው እየተበላሸ ያለው እና ብለን በሽማግሌዎች በምናምን ሁሉ ለማስመከር እንትን ለማድረግ ተሞክሯል። አይዶኖ ሜይ ቢ ያ መስራቱ ሚሆን አሁን ትንሽ ትምህርት ቤቶችን ለቀቅ ማድረግ አለብን የሚል ነገር ስለመጣ ዘንድሮ አምና ከነበረው ሲግኒፊከንት የሆነ መሻሻል አለ የተመዘገበው። ስቲል መቶ ፐርሰንት አለ፣ መቶ ፐርሰንት ሆነ አያውቅም፣ ግን ሲግኒፊከንት ሊቀንሷል። ይሄን እያሻሻል እንሄዳለን ብለን ነው ተስፋ የምናደርገው የግል ትምህርት ተቋማት ፈቃድ እና የፈቃድ ድሳት አሰጣት አምሹር እንደው በጣም ብዙ ይደርሳል እናንተ ጋር ጩኸቱ ብዬሽ ነበር። እስካሁን ያለው ደህና ነው። ባለፈው አመት የትምህርትና ስልጠና ባለስልጣን ባደረገው ጥናት በግል ትምህርት ቤቶች፣ በግል ኮሌጆች ማሟላት ካለባቸው ሪሊ ኮሌጅ ለመባል ማሟላት ካለባቸው ክራይቴሪያ አንፃር ሲመዘኑ አንድና ሁለት ትምህርት ቤቶች እንኳን የሉም። በጣም በጣም ከፍተኛ ችግር እንዳለ እንደውም ባለፈው ዓመት ወይስ ሁሉም የሚዘጉ ወይስ ምን ይደረግ ነበረ። እንደውም የለም እድል ይሰጣቸው እድል ተሰጥቷቸው እንደገና ማሟላት የሚችሉበት አንድ አመት ሰጥተን ከዛ በኋላ እንደገና ብና ይሻላል ተብሎ ነው የኢቲኤ ጋር እና እኛ በጋራ ተወያይተን ዩኒቨርሲቲዎችንም ሰብስበን እንደ በፊቱ ዝም ብሎ በቀል ዝም ብሎ የገበያ ማዕከል መሀል ላይ አንድ ኮሌጅ ከፍቻለሁ ብሎ የሚኬድበት ዘመን የለም። በቃ እንደዛ የለም። ተማሪም የለም፣ እንደዛ አይነት ቦታ የሚሄድ ተማሪም የለም እና እንደ ውስኪ ትንሽ ሰብሰብ ብለን የግልም ከሆኑ ጠንከራ ያለ እንትን ሊሰጡ በሚችሉበት ትምህርት ሊሰጡ በሚችሉበት ሁኔታ ቢሆን ይሻላል ተብሎ የአንቅስቃሴ ተጀምረዋል። ግን በእነኚህ ጉዳዮች ላይ አይ ቲንክ ዶክተር አህመድም አለ ሌሎችም ዲፓርትመንቶች ያሉት ወገኖች ትንሽ ትንሽ ቢጨምሩበት አይ ቲንክ እኔ በቂ ይመስላል። በክቡር ሚኒስትር ተፈርሞ ለገንዘብ ሚኒስትር ይላክ ነዋል። አንደኛ ምንም አይነት አዳዲስ ፕሮጀክቶች እንዳይጀምሩ የሚለው ትልቁ ቻሌንጅ ምንድነው? ዩኒቨርሲቲዎቹ ያላቸው በጀትና በየጊዜው ቢፈጥሯቸው ፕሮጀክቶች ከመንግስት አቅም በላይ የሆኑ ስለመጡ አዲስ ምንም አይነት አዲስ ፕሮጀክት እንዳይጀምር በገንዘብ ሚኒስትርና በእኛ ሚኒስትር በጋራ በነበረው መድረክ አቅጣጫ ተቀምጧል። እሱ ነው። ሁለተኛ ፕራዮሪቲ ያስቀምጣል። ለትምህርት ሚኒስትር ግንባታ እንኳን የሚያስፈልግ ከሆነ ኢንቨስትመንት የሚያስፈልግ እንኳን ከሆነ ፎከስ ልናደርግባቸው የሚገቡ ፕራዮሪቲ ኢንቨስትመንት ኤሪያስ ብለን አራት ለይተናል። መጀመሪያ ላይ በትምህርት ጥራት ላይ ቀጥተኛ አስተዋጽኦ ያደርጉ የሚገባቸው በሚል እንደ ላቦራቶሪ እንደ ወርክሾፕ አይነቶች ላይ ፋሲሊቲ ላይ ሞር ፎከስ ብናደርግ ያለ በየደረጃው አራት ፕራዮሪቲዎችን ያስቀምጣል። ጊዜያችን ለመጠቀም ጥያቄዎቹ ላይ ትኩረት ብናረግ። ጥያቄዎቹ ላይ የተከበሩ ጠቅላይ ሚኒስትር፣ በሀገራችን የተጀመረው የልማት ጉዞ በአስር አመት እቅዶችን ውስጥ ኢንዱስትሪዎችን የማስፋፋት ስራዎችን ተግባራዊ ሲሆን በዚህም መሰረት ሶማሌ ክልል ኢንዱስትሪ ፓርክ ወይም አግሮ ኢንዱስትሪ አለመኖር ይታወቃል። በመሆንም ክልላችን ለአግሮ ኢንዱስትሪ አመቺ መሬት ስላለ እና ለግብርና መቺ ስለሆነ እንደ ፌዴራል ምንድን ነው የታሰበው? ቀጥሎ ያለው ጥያቄ ሳይሆን እንደ ሪክዌስት ነው። ክቡር ጠቅላይ ሚኒስትር እኔ በተመረጥኩት ጎሬ ከተማ ህዝቦች በጠየቁት መሰረት የጎሬ ከተማና የግንድር ከተማ የሶማሌ ክልልና የኦሮሚያ ክልል የሚያገናኝ አስፓልት መንገድ እንዲዘረጋና እንዲሰራ የጠየቁት ህዝብ ይህ ህዝብ ለህዝብ ትስስር እንዲኖር ያደርጋል። ስለሆነም እንደ ፌዴራል መንግስት በዋነኛው እቅድ ተደርጎ እንዲሰራልን በአክብሮት እንጠይቃለን። አመሰግናለሁ። እሺ በጣም አመሰግናለሁ። በመቀጠል የተከበሩ ዶክተር ፈቲህ ማሀዲ። አመሰግናለሁ። የተከበሩ አፈ ጉባኤ፣ እንዲሁም ክቡር ጠቅላይ ሚኒስትራችን በምክር ቤቱ አባላት ለሚነሱ ወቅታዊ ሀገራዊ ሁኔታዎች ምላሽ ለመስጠት በመካከላችን ስለተገኙ ምስጋናዬን አቀርባለሁ። በመቀጠል ጥያቄ እንደሚከተለው በጽሁፍ አቀርባለሁ። ሀገራችን ኢትዮጵያ በከፍተኛ በአፍሪካ ከፍተኛ የህዝብ ብዛት ካላቸው ቀዳሚ ሀገሮች ተርታ ውስጥ እንደሆነች ይታወቃል። የህዝብ ብዛታም እስከ 120 ሚሊዮን እንደሚደርስ የሚገመት ሲሆን ከነዚህ መካከል ወደ 35% እና በላይ የሚሆነው በወጣት እድሜ ክልል የሚገኝና ወሳኝ አምራች ኃይል ተብሎ የሚወሰድ ነው። እነዚህ በሚሊዮን የሚቆጠሩ ወጣት አምራች ዜጎቻችን በሀገር ውስጥእና በውጭ ሀገር የስራ እድል ተመቻችቶላቸው ራሳቸውን ቤተሰባቸውንና ሀገራቸውን መጥቀም ይጠበቅባቸዋል። ከዚህ ጋር በተያያዘ በርካታ አምራች ዜጎቻችን በውጭ ሀገር በተለይም በመካከለኛው ምስራቅ ሀገራት ሳውዲ፣ ኩዌት፣ ኳታር ስራ ለመፈለግ ከረጅም ዓመታት ጀምሮ እንደሚጓዙ ይታወቃል። ያላቸውን ንብረት ሽጠው ከቤተሰብና ከአዝማድ ያሰባሰቡትን ሀብታቸውን ለተሻለ እድል ፍለጋ በህጋዊም ሆነ በህገወጥ መንገድ ወደ ውጭ ሀገራት ይጓዛሉ። ነገር ግን እነዚህ ዜጎች በእነዚህ ሀገራት በሚደርስባቸው በርካታ የመብት ጥሰት ምክንያት ለእንግልት፣ ለሞት፣ ለእስር፣ ለጥቃት ወዘተ ሲዳረጉ በተደጋጋሚ ይታያል። መንግስታችን በድል የደረሰባቸውን ዜጎች መብት ለማስጠበቅ በርካታ ጥረት እንደሚያደርግና በእስር የሚገኙትን ለማስፈታት ወደ ሀገር ቤት እንዲመለሱ እየተደረገ ይገኛል። ከውጭ ጉዳይ ሚኒስቴር መስሪያ ቤት የተገኘው መረጃ እንደሚያሳየን በመጀመሪያ ዙር 41 ሺህ በእስር ቤትና ማቆያ ማዕከላት ከነበሩት እንዲሁም በሁለተኛ ዙር ከ47 ሺህ በላይ ዜጎች በጠቅላላው በአንድ አመት ውስጥ ማለትም በ2014 አመት ብቻ ከሳዑዲ አረቢያ ብቻ ወደ ሀገራችን ኢትዮጵያ የተመለሱ ከ88 ሺህ የሚበልጡ ሆኖ ተገኝቷል። ዜጎቻችንን በሰላም ወደ እናት ሀገራቸው እንዲመለሱ መደረጉ መንግስት ለዜጎች ትኩረት እንደሚሰጥና ኃላፊነቱን በአግባቡ ለመወጣት እየሰራ መሆኑ ትልቅ ማሳያ ነው። ይህ ጥረት የሚደነቅና የሚመሰገም ቢሆንም ችግሩን ዘለቄታ ባለው መንገድ ለመፍታት ምን ታስቧል? በተለይ ዜጎቻችን ልክ እንደ ሌሎች ሀገራት ለምሳሌ ፊሊፒንስ፣ ሕንድና መሰል ሀገራት በሙያና ብቃታቸው ተወዳዳሪ ሊያደርጋቸው የሚችል ትምህርትና ስልጠና እንዲሁም ክህሎት እንዲያገኙና በመካከለኛው ምስራቅ ሀገራትም ሆነ በመላው ዓለም ተፈላጊነታቸው እንዲጨምርና ያለምንም ስጋት ኮርተው ተከብረው እንዲሰሩና ራሳቸውንም በተስፋ የሚጠብቃቸው ቤተሰቦቻቸውን እንዲሁም ለሀገራቸው እንዲጠቅሙ ለማድረግ ከሚመለከታቸው ተቋማት ለምሳሌ ስራና ክህሎት ሚኒስቴር፣ ሰራተኛና ማህበራዊ ጉዳይ ሚኒስቴር፣ ኢሚግሬሽን፣ ወዘተ ጋር ይህን ችግር በዘለቄታው ለመፍታት በአጭር እና ረጅም ጊዜ ታቅደው እየተሰሩ ያሉ ካሉ ስራዎች ቢብራራልን። ላለው አመሰግናለሁ። እሺ፣ በጣም አመሰግናለሁ። በመቀጠል የተከበሩ አቶ ተስፋዬ ባንጉ። እሺ፣ አመሰግናለሁ የተከበሩ አፈ ጉባኤ። ክቡር ጠቅላይ ሚኒስትራችን በመካከላችን ተገኝቶ ለሚነሱ ማብራሪያ ጥያቄዎች ማብራሪያ ለመስጠት በመገኘቱ እጅግ አድርጌ አመሰግናለሁ። በመቀጠል መንግስት የህዝባችን ዘላቂ ሰላም እና አንድነት ለማምጣት ከለውጡ ማግስት ጀምሮ በርካታ ስራዎችን እየሰራ መምጣቱን ብዙ ማሳያዎችን በማንሳት መግለጽ ይቻላል። ለአብነት የዲሞክራሲ ተቋማት ግንባታ፣ የሚዲያ ነጻነት፣ የዜጎች ክብርን ለማስከበር የተከደው እርቀት፣ የፍትህና የፀጥታ ተቋማት ግንባታ ስራ፣ ሀገራችን ከመበተን ያዳነው የመከላከያ ሰራዊት ተቋማዊ ግንባታ እንዲሁም ሁሉንም አይነት ልዩነቶቻችንን መላው ኢትዮጵያውያን ያካተተ ሀገራዊ ምክክር አድርጎ ለመፍታት ገለልተኛ ኮሚሽን አቋቁሞ እየሄደ ያለውን ሁኔታን መጥቀስ ይቻላል። በቅርቡ የሀገራችን ተቋማት ግንባታ ከፖለቲካ ተጽዕኖ የጸዳ ሀገርንና ሕዝብን ያስቀደመ ለማድረግ ባለው ቁርጠኝነትና ተነሳሽነት መንግስት የፖሊስ የመከላከያ ኃይልና የሌሎች የደህንነት ተቋማት ግንባታን የቀጣይ ትውልድ መዳረሻ ታሳቤ ያደረገ ሆኖ ሁሉንም ኢትዮጵያዊ ያቀፈ ባቀፈ መንገድ እያደራጀ መሆኑን መመልከት ችለናል። ይሁን እንጂ አሁንም የጥፋት ኃይሎች የህዝባችንና የመንግስታችን የሰላም የልማትና የመልካም አስተዳደር አጀንዳዎቻችን ለማስቀየርና በነበርንበት አዙሪት እንድንመላለስ ለማድረግ ካላቸው ጽኑ ምኞትና ፍላጎት የተነሳ ሁሉንም የመንግስት ጥረቶችና ስራዎችን ትርጉም ለማሳጣት በሀገር ውስጥና ከሀገር ውጭ ካሉ ከሀገር ጠላቶች ጋር በማበር በቅርቡ በጋምቤላ፣ በኦሮሚያ፣ በደቡብ እና በሌሎችም አንዳንድ ክልሎች የንጹሐን ዜጎች ህይወትን በመቅጠፍና ንብረት በመውደም ይህንን እኩይ ተግባራቸውን ወደ ብሔር እና ሃይማኖት ግጭት በመቀየር ወደ ማንወጣበት ችግር ውስጥ እንድንገባ ታትሮ እየሰሩ ይገኛሉ። ይህም እጅግ በጣም የሚያምንና የሚያሳዝን ድርግት በመሆኑ እንደ ምክር ቤት አባል አዝነናል። ይህ ስራ የጥፋት ኃይሎች ህዝቡ በመንግስት ላይ እምነት እንዳይጥልና ሀገራችን እንዳትረጋጋ ታቅዶ እየተሰራ ያለ ስራ በመሆኑ ክቡር ጠቅላይ ሚኒስትር ይህን ችግር ቀድሞ ለመከላከል በየደረጃው ያለው የደህንነት የፖለቲካና የጸጥታ መዋቅር ህዝቡን የደህንነት መረጃ ምንጭ አድርጎ በጋራ ከመከላከልና ከመስራት አንጻር እንዴት እየተሰራ እንደሆነ ማብራሪያ ቢሰጡ። ክቡር ጠቅላይ ሚኒስትር ይህን ችግር በዘላቂነት ለማስቆም እና ጠላቶቻችን አጀንዳ ለማክሸፍ ከኛ ከምክር ቤት አባላት ምን አይነት ድጋፍ እንደሚፈልጉና ህዝባችንን እንዴት ከጽጽተው መዋቅር ጋር አንድ ላይ አደራጅተን መሄድ እንዳለብን ተጨማሪ አቅጣጫ ቢሰጡን ይላለው። አመሰግናለሁ። እሺ በጣም አመሰግናለሁ። በመቀጠል የተከበሩ ወይዘሮ ጋላኔ ብቅላ። አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትር፣ የተከበረውን የኢትዮጵያን ህዝብ ወክለን ለምናነሳቸው ጥያቄ ምላሽ ለመስጠት በማዕከላችን ስለተገኙ ልባዊ ምስጋናዬን አቀርባለሁ። ጥያቄን እንደሚከተለው በንባብ አቀ